ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች፣ እንደምናላችሁ የዕለቱ ዜና ጎጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆይ ግብዣችን ነው። በቅድሚያ ማረስ ዜናዎችን አሰማለሁ። በአማራ ክልል የፋኖ ኃይሎች ባህር ዳር ዙሪያ በከፈቱት ውጊያ ከፍተኛ ድል አስመዝግበናል አሉም። በክልሉ በቀጠለው ጦርነት የብልጽግና አገዛዝ በጎንደርና ጎጃም የተለያዩ አካባቢዎች የድሮን ጥቃቶች ፈጽሟል። ለዓመታት በሀገር ውስጥ ከራሳቸው ዜጎች ጋር የሚደረግ ጦርነት የሚመሩት የአገዛዝ ጦር ኤታማጆር ሹም ብርሃኑ ጁላ በኩላቸውም የባህር በር ባለቤታችን እናረጋግጣለን ሲሉ ተናግረዋል። በዝርዝር እንመለከተዋለን። በጸጥታ ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብአዊ እርዳታ ስራዎች እየተስተጓጎሉ ነው አለ የዓለም ምግብ ፕሮግራም። በተለይም በምስራቅ አማራና በመተማ አካባቢ በተባሰ ውጊያ የሰብአዊ ስራውን ለማከናወን ከብዶኛልና ያለው የዓለም የምግብ ፕሮግራም በዝርዝር እናየዋለን። የኢትዮጵያ ብልጽግና አገዛዝ የአውሮፓ ህብረት የአባይን ውሃ በተመለከተ ከግብጽ ጋር በጋር ያወጣውን መግለጫ ተቃወመም። በብራስልስ የሚገኘው የአገዛዙ የብልጽግና ኤምባሲ የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና ብቸኛ ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል ማለት ወቅሷል። በዝርዝር እናየዋለን። ከ በላይ ሀገራት ዩክሬንን በመደገፍ የሩሲያ ነዳጅና ጋዝ ካለም አቀፍ ገበያ ለማስወጣት ቃል ገቡ። ሀገራቱ ፕሬዚዳንት ቪላድሚር ፑቲን ጦርነቱ እንዲያቆሙ ጫና በማሳደር ከዩክሬን ጎን እንደሚቆም ገልጸዋል። ዩናይትድ ኪንግደምን ጨምሮ በርካታ ሀገራት ይህን ጉዳይ እያሰላሰሉበት የቆዩ ሲሆን አሁን ላይ ውሳኔ ያድርሰናል ብሏን በዝርዝር እንመለከተዋለን። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካሪቢያን ባህር አስጠግታለች። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው ሲሉ ዝተዋል። የአሜሪካ መከላከያ ጸሐፊ ፒት ሄግስ እስከ ዘጠና ተዋጊ ጀቶችን የሚይዘው ግዙፉ የጦር መርከብ ወደ ካሪቢያን እንዲጠጋ ዘዋል ተብሏል። በቀጠናው አዲስ ውጥረት የተፈጠረ ሲሆን እነዚህና ሌሎችን በዝርዝር እንመለከታለን። አብራችሁን ቆዩም። በአማራ ክልል የፋኖ ኃይሎች ባህር ዳር ዙሪያ በከፈቱት ውጊያ ከፍተኛ ድል አስመዝግበናል አሉ። በክልሉ በቀጠለው ጦርነት የብልጽግና አገዛዝ ከጎንደርና ጎጃም የተለያዩ አካባቢዎች የድሮን ጥቃቶችን ፈጽሟል። የአብይ አህመድ የብልጽግና አገዛዝ በጎንደርና ጎጃም የተለያዩ አካባቢዎች የፈጸማቸው የድሮን ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳት ማረሱ ተሰምቷል። ኢትዮ ኒውስ ከተለያዩ አካባቢዎች የረሷት መረጃዎች በማሰባሰብ በርካታ አካባቢዎች ላይ የድሮን አሳ መቀጠሉን መዘገቧ የሚታወስ ሲሆን አገዛዙ ትላንትናና ዛሬ በጎጃም ጎንጂ ቆለላ ዋና በጎንደር ቋራ አካባቢ ተከታታይ ጥቃት አድርሷል ጥቅምት 14 2018 በጎጃም ቀጠና ጎንጂ ቆለላ ወረዳ የሚገኝ ሸበሌ አንደኛ ደረጃ ትምህርት ቤት በድሮን ጥቃት መውደሙን የመረጃ ምንጮች አረጋግጧል። በሰው ላይ የደረሰ ጉዳት ባይኖርም ትምህርት ቤቱ ግን ከፍተኛ ወድመት ደርሶበታል ሲሉ ነው የመረጃ ምንጮቻችን የተናገሩት በተመሳሳይ በዛሬ ሁለት ጥቅምት 15 2018 ዓ.ም በምዕራብ ጎንደር ዞን ቋራ ወረዳ ቴዎድሮስ ከተማ ለገበያ በወጡ የአካባቢ ነዋሪዎች ላይ ከፍተኛ ጉዳት ያደረሰ የድሮን ጥቃት የሚፈጸሙን የአካባቢ መረጃ ምንጮች ተናግረዋል። የብልጽግና አገዛዝ ዛሬም ባህርዳር ዙሪያን ጨምሮ የተለያዩ የክልሉ አካባቢዎች ላይ ተከታታይ የድሮን አሳ መቀጠሉን ነው መረጃዎች ያመለከቱት። በክልሉ የተለያዩ አካባቢዎች ውጊያ የቀጠለ ሲሆን ጥቅምት 14 2018 በባህርዳር ከተማ ዙሪያ በተደረገ ውጊያ ከፍተኛ ድል አስመዝግበናል ሲል የፋኖ ኃይሎችን በግልጽ አስታውቀዋል። ከባህርዳር ምዕራባዊ አቅጣጫ ደና ማርያም አካባቢ ቋሪታ አምባ ላይ በተደረገው በዚህ ውጊያ ሻለቅ አመራሮችን ጨምሮ ከ50 በላይ የአገዛዝ ጦር አባላት ሲገደሉ በር በርካቶችን በፋኖ ማረካቸውን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎሮስዝ ይፋ አድርጓል። ውጊያው ለሰዓታት መደረጉን የገለጸው አፋባ የአገዛዙ ጦር ከረሰበት ሰብአዊ ጉዳት ባሻገር በርካታ የጦር መሳሪያውን በፋኖ ተማርኳል ብሏል። የአማራ ፋኖ ብሔራዊ ኃይል ቴዎሮስዝ በባህር ዳር ዙሪያ በተደረገው ውጊያ የተማረኩ የአገዛዙ ወታደሮችን በስም ዘርዝሮ ይፋ አድርጓል። በተመሳሳይ በወሎ ቀጠና ደላንታና ጋዞ ወረዳዎች በተደረገው ውጊያዎች ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የኢትዮ ንስ የመረጃ ምንጭ ተናግሯል። በደላንታ ወረዳ ከፀሐይ መውጫ ከተማ አቅራቢያ ሀሙስት የተባለ አካባቢ በተደረገ ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል፣ ሲሉን የፋኑ የመረጃ ምንጮች ያረጋገጡትም በውጊያው የቆሰሉ የአገዛዙ ጦር አባላትም ወደ ወገል ጤና ከተማ ለሕክምና ሲወሰዱ መመልከታቸውን አክለው ተናግረዋል። በተያያዘም በሰሜን ወሎ ዞን ጋዙ ወረዳ አስታየሽ ከተማ ዙሪያ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የፋኑ የመረጃ ምንጮች ተናግረዋል። ከሁለት ቀናት በፊት በወረዳው ሸራገነት በተባለ አካባቢ የፋኑ ኃይሎች በከፈቱ ውጊያ በርካታ የአገዛዙ ወታደሮች ሲገደሉ ተሽከርካሪዎች መውደማቸውን መዘገባችን ይታውሳል። በዚህ ወሎ ቀጠና የአገዛዙ ሰራዊት እየፈረሰ ፋኖን እየተቀላቀለ እንደሚገኝ ያስታወቀው ደግሞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ነው። አፋባ ከዘመቻ ደማሊ መጠናቀቅ በኋላ ከተለያዩ የክልሉ አካባቢዎች ና እዞች ወደ ወሎ ቤታ አማራ እየገባውን የአገዛዙ ሰራዊት እየፈረሰና እየኮበለ ምኒልክ እዝ በስፋት እየተቀላቀለ ይገኛል ሲል ነው አፋባ ያስታወቀው። ወደ ፋኖ ኃይሎች የሚቀላቀለው የአገዛዙ ሰራዊት በአብዛኛው የቡድንና የነፍስ ወከፍ ትጥቅ ችን ይዞ እየገባ መሆኑን አፋባ አክሎ አስታውቋል። ለአብነትም ባለፉት ጥቂት ቀናት ምስራቅ አማራ ኮራ እንዲ ተሰኘ የፋኖ ኮር ብቻ አራት ስናይፐርና 28 ክላሽ 7,000 የክላሽ ተተኳሽ 6,600 የስናይፐር ተተኳሽ እንዲሁም 60 የእጅ ቦምቦች የያዙ ከሰላሳ ሁለት በላይ የአገዛዝ ሰራዊት አባላት ተቀላቅለውታል ብሏል አፋባ። ከእነዚህም መካከል የአገዛዝ ጦር የመቶ አራተኛ ኮር አካል የነበሩ አራት ሻምበል መሪና ሶስት የመቶ መሪዎችም እንደሚገኙበት ታውቋል። በሌላ በኩል ለአመታት በሀገር ውስጥ ከራሳቸው ዜጎች ጋር የሚደረግ ጦርነት የሚመሩት የአገዛዝ ጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የባህር በር ባለቤትነታችን እናረጋግጣለን ሲሉ አስታውቋል። አገዛዙ ዛሬ ጥቅምት 15 2018 ዓም 118 ኛውን የመከላከያ ሰራዊት ቀን በአዲሱ የኢትዮጵያ ጋር ኃይል ማሰልጠኛ ትምህርት ቤት ማክበሩን አስታውቋል። በዝግጅቱ ላይ ያገዛዙ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በውስጣዊ ግጭት እንድታተኩር ታሪካዊ ጠላቶቻችን ሴራ ቢሸርቡብንም የባህር በር ባለቤትነታችንን ግን እናረጋግጣለን ሲሉ ዝተዋል። ብርሃኑ ጁላ ታሪካዊ ጠላቶቻችን፣ ባዕዳን፣ የባዕዳን አቤት ባይ ኃይሎች፣ ባንዳዎች እያሉ ደጋግመው ፍረጃና ውንጀላ ባሰሙበት ንግግራቸው እኩይ ሴራቸውን እናከሽፋለን ሲሉ ዝተዋል። በራሳቸው ሕዝብ ላይ ጦርነት አውጀው ውጊያ እየመሩ የሚገኙት ተሰባስባችሁ ድግስ ላይ ከተገኛችሁ በድሮን እንመታለን ልንዋጋበትን የገዛ ነው በሚል በሕዝባቸው ላይ በመዛት የሚታወሱት ብርሃኑ ጁላም አሁን ደግሞ ሰላም፣ ልማትና የባህር በር ተጠቃሚነት እናረጋግጣለን የሚል የፖለቲካ ንግግር ሲያደርጉ ተሰምተዋል። በጸጥታ ችግርና ውስን ተደራሽነት ምክንያት በአማራ ክልል የሰብዓዊ እርዳታ ስራዎች እየተስተጓጉሉ ነው አለ የዓለም ምግብ ፕሮግራም። በተለይም በምስራቅ አማራና በመተማ አካባቢ በተባባሰ ውጊያ የሰብዓዊ ስራውን ለማከናወን ከባድ አድርጎታል ብሏል የዓለም ምግብ ፕሮግራም። በአማራ ክልል የሰብዓዊ እርዳታ ስራዎች በቀጠለው የጸጥታ ችግርና ተደራሽነት ውስንነት ምክንያት ከፍተኛ የሆነ የሎጂስቲክስ ፈተና ገጥሞኛል ብሏል። ድርጅቱ አማራ ክልልን በተመለከተ ባወጣው የስራ ሁኔታ ግምገማ ሪፖርት በተለይም በመተማና በምስራቅ አማራ አካባቢዎች ያለው የጸጥታ ችግር የእርዳታ አቅርቦቶችን ትራንስፖርት በእጅጉ እያዘገየ ነው ብሏል። ሪፖርቱ በተለያዩ አካባቢዎች የንግድ ትራንስፖርት አገልግሎት እጥረት መኖርን በመጥቀስ ለተቸገሩ ማህበረሰቦች እርዳታ በወቅቱ እንዳይደርስ እንቅፋት እየፈጠረ ነው ብሏል። የዓለም ምግብ ፕሮግራም ምንም እንኳን እነዚህ ገደቦች ቢኖሩም የሎጂስቲክስ ክላስተር በግጭት ባለበት ክልል ውስጥ የሰብአዊ አጋሮች ስራቸውን መቀጠል እንዲችሉም ትራንስፖርትን፣ ማከማቻና ቅንጅትን ጨምሮ የጋራ አገልግሎቶች ማቅረቡን ቀጥያሉ ብሏል። ሪፖርቱ እንደሚያመለክተው የሎጂስቲክስ ክላስተር በመስከረም ወር 2018 አንድ መቶ ሰባ ሁለት ኪዩቢክ ሜትር ሰብአዊ እርዳታ ወደ ክልሉ እንዲላክ አመቻችቷል ብሏል። ይህም ከጥር ወር ሁለት ሺህ አስራ ሰባት ጀምሮ የተጓጓዘው አጠቃላይ መጠን ሰባት ሺህ ሰባት መቶ አስራ አንድ ኪዩቢክ ሜትር ያደርሰዋል ነው ያለው። ቀጣይነት ያለው ጥረት እየተደረገ መሆኑን የገለጸው ሪፖርቱ የጸጥታው ሁኔታ ተለዋዋጭ በሆነበት ወቅት የእርዳታ አቅርቦት ለማረጋገጥ ተሽከርካሪዎች በአንድ ላይ መንቀሳቀሳቸው ወይም ኮንቬይ ኦፕሬሽን ወሳኝ ነው ብሏል። በተጠቀሰው ጊዜ ውስጥ አስራ አንድ የጭነት መኪኖችን ያቀፉ ሶስት ሰብአዊ እርዳታ ጭነቶች ወደ አማራ ክልል እንዲገቡና በክልሉ ውስጥ እንዲንቀሳቀሱ ተደርጓል።

በቅንጅት ተሽከርካሪዎች በአንድ ላይ መንቀሳቀሳቸው የአጋሮችን ተሽከርካሪዎች ወደ ተለያዩ የክልሉ ክፍሎች በሰላም እንዲንቀሳቀሱ በመደረግ ረገድ ወሳኝ ነበር ያለው ክላስተሩም፣ ይህም የህይወት አድም ፕሮግራሞች እንዲቀጥሉ አስችሏል ብሏል። የብልጽግና አገዛዝ በአማራ ክልል በጦርነት በማነታቸው ከተለያዩ የአገሪቱ አካባቢዎች የተፈናቀሉና ና የተሰደዱ ነዋሪዎችን አገልግሎት እንዲያገኙ ማስቻል ሳይሆን ጭራሹንም ሰብአዊ እርዳታ ጭምር ሲከለክል የቆየ ሲሆን፣ ይሁን ብሎ በአማራ ክልል ቀበቶ ጭምር አስፈታለሁ በሚል የከፈተው ጦርነት ደግሞ አለም አቀፍ እርዳታዎች ጭምር እያስተጓጎለ እንደሚገኝ ነው የዓለም የምግብ ድርጅት ይፋ ያደረገው። የኢትዮጵያ የብልጽግና አገዛዝ የአውሮፓ ህብረት፣ የአባይ ውሃን በተመለከተ ከግብፅ ጋር በጋራ ያወጣውን መግለጫ ተቃወመ። በብራስልስ የሚገኘው የአገዛዙ ኤምባሲ የአውሮፓ ህብረትን ከግብፅ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኝነት ተቆጣጠርነት መብት የሚያስተጋባ መግለጫ ወጥቷል ማለት ከአውሮፓ ህብረት ጋር ዲፕሎማሲያዊ ጦርነት ገጥሟል። የአውሮፓ ህብረትና ግብፅ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳተ አድሎ ያለበትና ጠበኛ አቋም ነው ያለው የብልጽግና አገዛዝ ነው። በተለይም ከታላቁ የኢትዮጵያ ህዳሴ ንግድ ምርቃት ወዲህ ተጠናክሮ የቀጠለም የአዲስ አበባና የካይሮ የቃላት ምልስ ቀጣይ ክፍል የሆነው ይህ መግለጫ የወጣው አረብ ጥቅምት 14 2018 ዓ.ም ነው። የአውሮፓ ህብረት ዋና ከተማ ተደርጋ ምትቆጠረው የቤልጅየሟ ብራስልስ የሚገኘው የኢትዮጵያ ኤምባሲ ያሳየው አቋም ረብ ለት ለወጣው መግለጫ ዋና ምላሽ የሆነ ነው ብሏን ቢቢሲ ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና ግብጽ ጉባኤ በኋላ የወጣው መግለጫ ሁለቱ አካላት የጋራ አቋማቸው የያዙባቸው ጉዳዮች በዝርዝር አስፍሯል። መግለጫው የአውሮፓ ህብረትና ግብጽ ምግብና ዋ ደህንነት በተመለከተ ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውን ያስረዳል። ሁለቱ አካላት በሁለትዮሽ በቀጠናዊና በአለም አቀፍ ደረጃ ባሉ ከዋ ጋር በተያያዙ ጉዳዮች ላይ እንደሚተባበሩም ያሰፈረው መግለጫው ከዚህ ቀደም የዋ ጋርነትን በተመለከተ ስምምነት ላይ መርሳቸውንም ያስታውሳል። የአውሮፓ ህብረት ግብጽ ካለባት የውሃ ጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ በመግለጫው ሰፍሯል። የግብጽ የዋ ደህንነትና አለም አቀፍ ህግን ማክበር በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረት ይህ አቋሙ የኢትዮጵያን ግድብ እንደሚያካትት አስታውቋል። የአውሮፓ ህብረት በአስቀድሞ ማሳወቅ በትብብርና ጉዳት አለማድረስ መርሆች ላይ የተመረኮዘ የተፋሰሱ ሀገራት ድንበር ተሻጋሪ ትብብር አጥብቆ ያበረታልም ሲል አቋም በመግለጫው ላይ አስፍሯል። ለዚህ አቋም ምላሽ ሰጠው በብራስልስ የሚገኘው የብልጽግና ኤምባሲ መግለጫውን ችግር ያለበትና እጅግ አሳዛኝ ሲል ከአውሮፓ ህብረት ጋር የዲፕሎማሲ ጦርነት ከፍቷል። የጋራ መግለጫው ግብጽ በናይል ወንዝ ላይ አለኝ የምትለውን የቅኝ ግዛትና የብቸኛ ተቆጣጣሪነት መብት የሚያስተጋባ ነው ብሏል። ብልጽግና በራሱ ችግ ችግርና በስንፍናው ምክንያት ኢትዮጵያ አሸናፊ የሆንባቸውን አጠቃላይ ዓለም አቀፍ እውነቶችና የራሷን ሀብት ማበልጸግ ጭምር አሳልፎ የሰጠውን የዲፕሎማሲ ድክመቱን ማረም አልቻለም። የጋራ መግለጫውን ታዲያ በኢትዮጵያና በአውሮፓ መካከል ካለው ታሪካዊ ግነት ጥራት ጥራት ጋር የሚቃረን የተሳሳተ አድሎ ያለበትና ጠበኛ አቋም የሚያስፋፋ ነው ሲል ተቃውሟል። የብልጽግናው መሪ አብይ አህመድ በአውሮፓ ሄደው የሚያናግራቸው አጠ መመለሳቸውን የአውሮፓ ህብረትን በሳቸው ላይ ያለውን የዲፕሎማሲ አካሄድና አጠቃላይ እይታ የቀየረ መሆኑን የሚያሳይ ሲሆን አሁን ደግሞ በዚህ ጫው ብልጽግና ምንም አይነት የዲፕሎማሲ ስኬት እንደራቀው የሚያሳይ ሆኗል። በናይል ወንዝ ተፋሰስ ላይ 11 ሀገራት መኖራቸውን ያስታወሰው ኤምባሲውም የሁለቱ አካላትን መግለጫ የሌሎች የተፋሰሱ ሀገራት አመለካከትና ፍላጎት ሙሉ በሙሉ ችላ ያለ ነው በማለት የራሱን ጥያቄ ለ11ዱ ሀገራት አድርጎ አቅርቧል። የብልጽግና መንግስት ከ20 በላይ ሀገራት ዩክሬን በመደገፍ የሩሲያ ነዳጅና ጋዝ ከዓለም አቀፍ ገበያ ለማስወጣት ቃል ገቡም። ሀገራቱ ፕሬዚዳንት ቭላድሚር ፑቲን ጦርነቱን እንዲያቆሙ ጫና በማሳደር ከዩክሬን ጎን እንዲቆሙ ገልጸዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር እንዳሉት ሀገራቱ የተሰባሰቡት በበጎ ፈቃደኝነት ነው። ስታርመር ለሀገራቱ የጋራ ጉባኤ አዘጋጅተዋል ተብሏል። አሜሪካ በሁለቱ የሩሲያ ነዳጅ አምራቾች ድርጅቶች ሮስ ኔፍትና ሉክ ኦይል ላይ አዲስ ማዕቀብ መጣሏ ይታወሳል። ዩኬም ከአሜሪካ ቀድማ ተቋማቱ ላይ ማዕቀብ ጥላለች። ሁለቱ የሩሲያ ነዳጅ አምራቾች በየቀኑ 3.1 ሚሊዮን በርሚል ነዳጅ ወደ ውጭ ሀገራት የሚልካሉ። ሮስ ኔፍት ከሩሲያ ነዳጅ አቅርቦት ግማሹን ይሸፍናል። ከዓለም አቀፍ ገበያ ደግሞ 6 ፐርሰንት ድርሻ አለው። በለንደን በተካሄደው ጉባኤ ላይ የዩክሬን ፕሬዚዳንት ቮሎድሚር ዘለንስኪ ሩሲያ ላይ ጫና ማሳደር ብቸኛው መንገድ ነው ብለዋል። በጉባኤው ላይ እንደተጠበቀው ለዩክሬን ረዥም ርቀት ተወንጫፊ ሚሳይል ለመስጠት ውሳኔ አልተላለፈም። ዘለንስኪ ሩሲያ ላይ ጥቃት ለመሰንዘር የአሜሪካን ቶም ሀውክ ረዥም ርቀት ሚሳይል ተወንጫፊ እንደሚያስፈልጋቸው በተደጋጋሚ ገልጸዋል። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ዊት ቢያደርጉም ትራምፕ ሚሳይሉ ለመስጠት አልፈቀዱም። ዩክሬን የሩሲያ ነዳጅ ማቀነባበሪያዎችን ኢላማ ማድረግ ትፈልጋለች። ፕሬዚዳንት ቭላድሚር ፑቲን ለዩክሬን ቶም ሀውክ ረዥም ርቀት ተወንጫፊ ሚሳይል ከተሰጣቸው ምላሻቸው የከፋ እንደሚሆን አስጠንቅቀዋል። ስታር መር በለንደን እንደሆኑ ጉባኤ ፑቲን ሰላም አይፈልጉም ሲሉ ወንጅለዋል። የዩክሬን አጋር አገራት እስከ ቀጣዩ አመት ድጋፍ መስጠት እንደሚቀጥሉ ቢቢሲ ዘግቧል። የአውሮፓ ህብረት መሪዎች ለቀጣይ ሁለት ዓመታት ለዩክሬን ገንዘብ ድጋፍ ለማድረግ መስማማታቸው ያለፈው ሐሙስ መግለጻቸውን መዘገባችን አይዘነጋም። የህብረቱ አባል ሀገራት 122 ቢሊዮን ዶላር የሚገመት የሩሲያ ንብረት ላይ ማዕቀብ ይጥላሉ ተብሎ ሲጠበቅ የነበረ ቢሆንም ከስምነት ሳይደርስ ቀርተዋል። የዩክሬን አገሮች የአገሪቱን የአየር ኃይል ለማጠናከርም ቃል ገብቷል። ሩሲያ በዩክሬን ኃይል አቅራቢ ተቋማት ላይ ጥቃት ማድረስም ቀጥላለች። ዘለንስኪ በክረምት ወቅት በቅዝቃዜ ሊቀጡን አስቧል ሲልም ራሽያ ሊየወነጀ ላይ ይገኛል። የዩክሬን አጋሮች በምንም መንገድ ከሩሲያ ጥቃት እንደሚከላከሏት ዝርዝር መረጃ አልሰጡም በማለት ቢቢሲ ዘግቧል። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካሪቢያን ባህር አስጠጋች። የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው ብለዋል። የአሜሪካ መከላከያ ጸፊ ፔት ሄግሴት እስከ ዘጠና ተዋጊ ጀቶችን የሚይዝ ግዙፍ የጦር መርከብ ወደ ካሪቢያ እንዲጠጋ ዘዋል። ማዱሮ አዲስ ውስጣዊ ጦርነት እየጫሩ ነው፣ ዳግመኛ እጃችንን ጦርነት ውስጥ አናስገባም ሲሉም አዲስ ጦርነት እየቀሰቀሱ ነው ሲሉ ወንጅለዋል። አሜሪካ በካሪቢያን አካባቢ ያለውን ወታደሯ ይዞቷን እያሰፋች ሲሆን በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከብና ኤፍ 35 የጦር ጀት አከማችታለች። አሜሪካ የጦር መሳሪያዎች ያስፈልጓት የአደንዛዥ እጽ ዝውውር ለመግታት እንደሆነ ትገልጻለች። የአደንዛዥ እጽ አዘዋዋሪዎች ናቸው ባለ ቻቸው አስር ጀልባዎች ላይም ግልጽ ጥቃት ፈጽማለች። ያለፈው አርብ በደረሰው ጥቃት ስድስት አደንዛዥ እጽ አዘዋዋሪዎች አሸባሪዎች ተገድለዋል ሲሉ ነው ፒት ሄግስ ተናግሯል። አሜሪካ ጥቃቱን የፈጸመችው በካሪቢያን ባህር ላይ ሲሆን በጀልባው የተሳፈሩትን ትሬን ደአራጓ የተባለ የወንጀለኞች ቡድን አባላት መሆናቸውን ሄግ ሴት ገልጸዋል። ተንታኞች አሜሪካ የፈጸመችው ጥቃት አስፈላጊነት ላይ ጥያቄ አንስተዋል። በአካባቢውም የአሜሪካ ውግዘት ደርሶባታል። የዶናልድ ትራምፕ አስተዳደር የአደንዛዥ ዕጽ ዝውውር እየተዋጋው ነው ቢልም አላማው ማዱሮን ከስልጣን ማውረድ ነው ሲሉ የአሜሪካ ምክር ቤት አባላትና ተንታኞች እየተቃወሙ ይገኛሉ። ማዱሮ የአደንዛዥ ዕጽ አዘዋዋሪ ቡድን መሪ ናቸው ሲሉም ትራምፕ ቢከሱም ማዱሮ ግን ይህን ያስተባብላሉ። በቻታም ሀውስ ቲክታክ ያሉት የላቲን አሜሪካ ተንታኝ ዶክተር ክርስቶፈር ሰባቲን አሜሪካ ታስፈራራለች እንጂ ወራ ትፈጽም ብዬ ተስፋ አድርጋለሁ። ግባቸው አዲስ አስተራር ማምጣት ነው ሲሉ የትራምፕን ፍላጎት በይፋ ተናግረዋል። የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።